ሰላም ለእናንተ ይሁን፣ እህት ወንድሞቼ፣ እናት አባቶቼ፣ የኢትዮጵያ ህዝብ በሙሉ ማለት ነው። እንዴት ናቸው? ደህና ናቸው? እንደምናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከሰዓት በኋላ ያለውን ነገር የምሰራውን ስራ ላሳያችሁ። ታች በእርግጥ ያው ጨርሼ ነው የመጣሁት እዚህ ጋር ልብስ እያጠብኩኝ ላሳያችሁ። ቆይ፣ እዚች ጋ ማለት ነው፣ ግቢ ልጠርግ ነው። መጥረጌን እዚች ጋ አዘጋጅ ይቻሉ። ከዛ ደግሞ እንደዚህ ገባ ና ወደ ውስጥ ማለት ነው። ከሰዓት ያለውን ውሎዬን ላሳያችሁ ማለት ነው። እና እኔ ደግሞ የምኖረው ሳውዲ አረቢያ ነው። ሳውዲ አረቢያ እንደምታዩት ነው። እዚህ ጋር ልብሴን እያጠብኩ ነው። ይኸውላችሁ እዚህ ጋር። ከዛ በመቀጠል ከዛ በመቀጠል መለስ ስልና ማለት ነው ግቢ እንጠርጋለሁ። ግቢውን ላሳያችሁ የምጠርገውን ግቢ ማለት ነው። እና የማዳብ ቅመሞች እውነት ለመናገር ማለት ነው በርቱ፣ ጠንክሩ ከብዙ ልፋት ከብዙ ድካም በኋላ ነው ጥሩ ነገር የሚገኘው ማለት ነው። እና እኔ ያለሁት አሁን ሳውዲ አረቢያ ነው እና ሳውዲ አረቢያ ላይ በአሁኑ ሰዓት ሙቀት ነው፣ ግን እግዚአብሔር ይመስገን በእግዚአብሔር ኃይል እንችላለን። እና የማዳም ቅመሞች ይሄ ማለት ነው አንችልም አትበሉ፣ እንችላለን። የማይቻል ነገር የለም በዚች ምድር ላይ ማለት ነው። እግዚአብሔር ደግሞ ይረዳናል እኛን ዋናው ለሰው ልጅ መልካም ማሰብ መልካም መሆኑ መልካም ከሆነን እግዚአብሔር ይረዳናል ማለት ነው። እና ስለዚህ ግቤን ምን ያህል ስፋት እንዳለ ላሳያችሁ። ይኸውላችሁ እንግዲህ ተነሽ ተቀመጪ። ውጭ ግቢት ለኛለች ይሄ አይሲ ነው። ሀገራችን ኢትዮጵያ እንጃ በኢትዮጵያ አይሲ ነው መሰለኝ የሚባለው። እዚህ ጋር ሀገር ደግሞ ሙከየፍ ይባላል ማለት ነው። ይሄ እና ደግሞ እዛ ጋር እንዳለ ይኸውላችሁ እዛ ጋር ደግሞ የበጎች የበጎች በረት ነው በሀገራችን ማለት ነው። ያችን ተናካታኞቻችሁና ከዛ ጀምሮ እንደ እንደዚህ አድርጌ ከዛ ጀምሮ እዛ ጋም አንድ አይሲ አለ ይሄ አሁን አይሲው ምንድነው ከላይ ነው ፎቅ ላይ ነው መጨረሻ ፎቅ ላይ ነው ማለት ነው ከታች አሁን ብዙ አይነት ክላሶች አሉ ማለት ነው በየክላሱ የልጆች ቤት ክላስ አለ እሱን ማለት ነው የሱ ነው በየክላሱ የሚቀመጡበት ሙከየፉ ነው ይሄ ማለት ነው በዚህ ሀገር ሙከየፍ ነው የምንለውኛ ማለት ነው በሀገር ደግሞ አይሲ ነው መስለኝ እንዲገኝ ብዙም ስለማላቅ ነው እና እህቶቼ በእውነት ሰብስክራይብ አድርጉኛ አበረታቱኝ በማርያም ለምዶ ታውቃላችሁ። እኔ ዛሬ ትንሽ ከፍ ብል ነገ ደግሞ ሌላዋን እህት ና አበረታታለሁ። እና ስለዚህ አሁን ይህን ሁሉ ግቢ አጥብና እና እህቶቼ ያው ግቢውን አሳይቻችኋለሁኝ። ስለዚህ አሁን ይህን እንጠርግና ከዛን በኋላ ደግሞ አጥበዋለሁ ማለት ነው። ከሚገርማችሁ ይሄ ራሱ ይሄ እንደዚህ ራሱ ይሄ እንትን ማስገቢያ ነው፣ የሙካየፉ ማለት ነው፣ የአይሲው ማለት ነው፣ ማስገቢያው ነው። እና እህቶቼ የማደም ቅመሞች በመላው ዓለም የምትገኙ ይህንን ይመስላል። ከዚህም በኋላ አሁን ይህን ግብ ይቀርግና ያው ጊዜ ስለማይበቃ ነውና ግን ሰብስክራይብ ሼር